የምናገኘው የእግዚአብሔር ቃል ነው። ነብየ እግዚአብሔር ቅዱስ ዳዊት ከክርስቶስ ልደት በፊት በአንድ ሺህ ዓመት ዓለም የነበረ የእስራኤል ንጉስ፣ ዘማሪ፣ መሰንቆ ደርዳሪ፣ ደግ ንጉስ ነው እና ስለ ኃጢአት ስለ በደሉ ሲጸልይ

እግዚአብሔርን ማሳዘን ሰውን ማስከፋት ኃጢአት ነው። ኃጢአት ደግሞ መውደቅ መነሳት አለበት። በኃጢአት ላይ ኃጢአት መጨመርም ከባድ ነው እና ኃጢአት ምንድን ነው ስንል፣ በደል ነው፣ ጥፋት ነው፣ ወንጀል ነው፣ ቂም፣ ተንኮል፣ በቀል፣ አድመኝነት ዘረኝነት መያዝ ይህ አጢያት ነው። ያልተገባውን ነገር ሰውን መዝለፍ፣ በሰው ላይ ክፉ ነገር ማድረግ አጢያት ነው። ዝሙት መፈጸም አጢያት ነው። በንግስና ኖሮ ዛሬ ሹመቱ ሽልማቱ የኔን ብሎ በደል መፈጸም አጢያት ነው እና ይህንን ሁሉ እጠበኝ አለ። እንደው ነብይ እግዚአብሔር ምን አድርጎ ነበር ካላችሁ ኦሪዮንን አስገድሏል። ያለ ኃጢአቱ ያው ሰው ነው፣ እና ኃጢአት በግልጽም በስውርም ይሰራል። በደል ግን ከዚያ ሁሉ ምን አለ? እጠበኝ፣ ቆሽሽ አለው። አንፃኝ፣ በድያለሁ፣ ክፋት ሰርቻለሁ፣ እጠበኝ ይላል። ቀጥሎ ደግሞ ምን አለ? አቤቱ ንጹህ ልብ ፍጠርልኝ። ተታጠብኩ በኋላ፣ ንጹህ ከሆንክ በኋላ፣ ከተቀደስኩ በኋላ ተመልሼ ወደ ቆሻሻነት እንዳልገባ፣ ወደ ኃጢአት እንዳልሄድ፣ ንጹህ ልብ ፍጠርልኝ። ንጹህ፣ አመስጋኝ ልብ፣ አስተዋይ ልብ፣ ይቅርባይ ልብ፣ የሚያዝን ልብ፣ የሚራራ ልብ ፍጠርልኛለ። ልብን የሚሰጥ እግዚአብሔር ነው። ሁሉን ያደረገ እግዚአብሔር ነው። ነገር ግን እግዚአብሔር ሁሉን ያደረገ ቢሆንም ነገር ግን ደግሞ የሰው ልጅ ያጠፋል፣ የሰው ልጅ ይሳሳታል። የሰው ልጅ ባው ማወቅም ባለ ማወቅም በደል ስለሚፈጽም ስለ በደሉ ይቅርታ ስለ ጥፋቱ ምረት ስለ ቸርነቱ ትግስት እግዚአብሔርን ለመነ። እኛ ዛሬ ብዙ የሚያስፈሩ ነገሮች ከጀርባችን አሉ። ብዙ አስደንጋጭ ነገሮች ሃይማኖት ተለይቶ ሰው የሚረሸንበት ገዳማት ያልተከበሩበት፣ ብዙ አባቶች እናቶች በማስተማር ለብዙ ዓመት የቆዩ ብዙ ነገር ያሳዩ የልማት ሰዎችም መንፈሳዊ ሰዎችም ደቀ መዛሙርት የሚያስተምሩ ለነገ ተስፋ የሚሆኑ ለቤተ ክርስቲያን ይሆናሉ የሚባሉ ሰዎችም በእስር ቤት በግዞት ናቸው። ስለዚህ ይሄ ደግሞ እውነተኛ ስለሆኑ እውነት ሃይማኖት ስላላቸውና የሃይማኖት ጥቅሙ ሃይማኖትን በወርቅ ይመስለዋል። የሚገርማችሁ ወርቅ በእሳት ካልተፈተነ ጽሩይነቱ ጥሩነቱ አይታይም። ሃይማኖትም በመከራ ካልተፈተነ ዋጋ ማሰጠቱ አይታወቅም። ስለዚህ ስለ ሃይማኖታቸው የሚታሰሩ፣ የሚፈቱ፣ የሚንገላቱ፣ የሚራቡ፣ የሚጠሙ በጣም ብዙ ሰዎች አሉ። ክርስቲያኖች ብሎም ኢትዮጵያ ውስጥ እውነት አሁን ባለንበት ሰዓት ላይ ከባድ ነው። እግዚአብሔር ግን ቸር ነው። ሰው እንደሚለው አይደለም። እንደ ሰው አጸባ ያስብ እግዚአብሔር ለሁሉ እኩል ነው። እግዚአብሔር ሁሉን በአንድ አይኑ ነው የሚያየው። እግዚአብሔር ለሁሉም የቻለውን ያደርጋል። የማይቻለው ኖሮ አይደለም ግን አንዱን በነፍሱ አንዱን በስጋው ብዙ ነገር አድርጎለታል እና ከዚህ ሁሉ ነገር ዋናው ትልቁ ነገር ምንድን ነው? እጠበኝ ቆሽሻለሁ ፍጹም ይዋጻኒ ማጥያት ከሀጥያቴ አንጻኝ እጠበኝ በድ ያለው እያለ ይጸልያል። ይህ መዝሙረ ዳዊት በጣም ትልቅ ጸሎት ነው። የንስሐ ጸሎት ነው። እኛም ዛሬ ንስሐ ንግበያ፣ ወደ መምህረ ንስሐዎቻችን እንጥረግ፣ እንጠጋ፣ እንቅረብ፣ እንንገራቸው። አንድም በሌላም ነገር ጥፋት አጥፍተን ሊሆን ይችላል። አውቀን በድፍረት ሳናውቅ በስህተት እንሰራለን። ለዚያ ዋናው መፍትሄ ይቅር መበባል፣ ተንኮሉን መተው፣ ደግነት ማድረግ፣ ወደ እግዚአብሔር መቅረብ፣ እግዚአብሔርን መጠየቅ እሱ ነው። ሌላ ምንም ነገር የለም። እግዚአብሔር በአንድም በሌላም በብዙ ነገር እናገኘዋለን። ሰዎች ተርበው ብናበላቸው። ተጠምተው ብናጠጣቸው፣ ታርዘው ብናለብሳቸው እግዚአብሔር እናገኛለን። ተቸግረው እውቀት አንሷቸው፣ የሆነ ነገር ለማድረግ ከውሎባቸው ያችን አንድ ነገር በእውቀታችን ብናደርግ እግዚአብሔር እናገኘዋለን። ምክር አስበው፣ ልባቸው ተጨንቆባቸው፣ ሐዘን ውስጥ ሆነው እነሱን ማረጋገጥ በረከት ያገኛሉ፣ በረከት ይገኝበታል። ስለሁሉም ነገር እግዚአብሔርን ምን ብለን ጠይቀ ነው ይሆን? አዎ ጎዶሎ ኖሮን እሱን ሙላልን ብለን፣ ትዳር የሌለን ትዳር እንዲሰጠን፣ ትዳር ያለን ልጅ እንዲሰጠን፣ ሀብት እንዲሰጠን፣ ንብረት እንዲሰጠን፣ ገንዘብ እንዲሰጠን እግዚአብሔርን ጠይቀ ነው ሊሆን ይችላል። ነገር ግን አቤቱ እኔ በድያለሁ። እኔ ሀጥያት ሰርቻለሁ። እኔ አጥፍቻለሁ። ይቅር በለን። እኔ ከፊት መቆም አልችልም። እጠበኝ፣ አንፃኝ፣ ቀድሰኝ፣ ንፁህ አድርገኝ። ከበደሌ፣ ከቆሻሻነቴ፣ ከማንነቴ አንፃን ብለን መጠየቅ ተገቢ ነው። መጠየቅ አግባብ ነው። እግዚአብሔርን መለመን አስፈላጊ ነው። እግዚአብሔር ጸጋውን ስላበዛልን፣ እግዚአብሔር ቸርነቱን ስለሰጠን፣ እግዚአብሔር ምረቱን ስለሰጠን ወጥተን የምንገባው ሰርተን የምንገባው የምንኖረው በማን ቸርነት ነው? በእግዚአብሔር ይቅርታ እውነት ለማይክሮ ሰከንድ እንኳን የማይቻለው እጅ ቢነሳብን የት እንደርስ ነበር? ዛሬ ቀን ሙሉ ጨለማ ነው፣ ሌትም ጨለማ ነው። የትም አጥቶም የትም አጥሮም እንባል ምን እናደርግ ነበር? እጅግርን የሚይዝ እጅግርን የሰጠን እንድንራመድ ያደረገን ደመናትን የሚያዝዝልን ዝናማትን የሚያዘምልን በፀሐይ አብስሎ በዝናብ አብቅሎ የሚመግበን እግዚአብሔርን እጠበኝ። ይቆሽሻለሁ። አንተን አላሰብኩም፣ አንተን ዘንግቻለሁ፣ አልጸለይኩም፣ አልሰገድኩም፣ እግዚአብሔርን በአግባቡ አላመለኩትም ብለን መጠየቅ አለብን። ነቢየ እግዚአብሔር ዳዊት ስለ ራሱ ነው የተናገረ። ዛሬ ከነቢየ ዳዊት ከነቢየ እግዚአብሔር ዳዊት የበለጠ ኃጢአት የሰራ ምን ያህል ሰው ይሆን? ቤት ይቁጠረው። ምን ያክል ሕዝብ ይሆን? አይዶኖ። ስለዚህ እስመ ለሊየ አአምር ጌጋየ፣ በደሌን ጥፋቴን አውቄአለሁ። ንጻፎ በበደሉት በደል ባጠፉት ጥፋት አጥፍቻለሁ፣ በድያለሁ ሰው አስቀይሜያለሁ እግዚአብሔርን አሳዝኛለሁ የማይገባ ሰር ስራ ሰርቻለሁ ይቅር በለን ማለት ነው መመለስ ነው ከተንኮሉ ከቂሙ ከአድመኝነቱ ከዘረኝነቱ ከተለያዩ ነገሮች ሁሉ መመለስ ስልክ እየጠራ ነው አለ ከዚህ የበለጠ ሌላ ነገር የለም ከዚህ የበለጠ ምንም ነገር የለም። ስለዚህ ክርስቲያኖች ሁላችሁም እግዚአብሔርን ጠይቃችሁ። እግዚአብሔር ደግሞ የለመኑትን የማይረሳ የነገሩትን የማይነሳ እውነተኛ ፍርድ የማያጓድል ዳኛ ነው፣ አምላክ ነው፣ ትክክለኛም ነው። ለገሌ ለገሌ የማይል ስለዚህ ኃጢአቴን አውቅ ያለዋል። ያጠፋውን ራሱን አውቋል የበደለውን ራሱን አውቋል። ነቢይ እግዚአብሔር ዳዊት ምን እንዳጠፋ ምን ማድረግ እንዳለበት እግዚአብሔርን ደግሞ በአግባቡ ጠየቀ። እግዚአብሔር የጠየቁትን ደግሞ ይመልሳል። ክርስቲያኖች እንደኛ እንደ ሰዎች ብላችሁ እንዳታስቡት፣ የሚያደል አይደለም። አንዱ ለአንዱ አለ፣ ለሁሉም ግን ጊዜ አለው። ጊዜ ገቢር ለእግዚአብሔር አለ የሚለው እግዚአብሔር ስራውን የሚሰራበት ሰዓት አለው ጠዋት የሚሰራውን ተሰዓት አያደርገውም። ተሰዓት የሚሰራውን ማታ አያደርገውም። ማታ የሚያደርገውን ሌሊት አያደርገውም ማለት ስለዚህ እግዚአብሔር ጊዜ አለው ለሁሉም። በጊዜያችን ግን እሱን ማምለክ እሱን መጠየቅ ግዴታ ነው። ዋጢያት የኔ ቅድሜ የውቱ በኩል ጊዜ አቤቱ አለ ሁልጊዜ ግዚ ሃጢያቴ በደሌ በፊቴ ነው። ለከ ባሕቲትከ አበስኩ አንተን ብቻ በደልኩ ወኩየን በቅርብ ከገበርኩ ክፋቴንም በፊት አደረግኩ። ከመትዝረግ ዝረግ በላይ በቆጥባ በኩነኔ የከ ባነጋገር እንድትጸድቅ በፍርድም እንድትታማ። እስመናው በኃጢአት ተጸነስኩ። ባመጻ በኃጢአት በተንኮል ተጸንሽ ያለውና በኃጢአት ተወልጅ ያለውና ሊነገር የማይችል ጥበብ ነገርከኝ። በጭራ ታጥበኛለህ አጥበኛለህ፣ እነጻለሁ። ደስታን ሀሴትን ታሰማኛለህ፣ የጻድቃን አጥንቶች ይደሰታሉ። ከአጢአት የፊትህን መልስ፣ አበሳይን ሁሉ ደምስስ። ንጹህ ልብ ፍጠርልኝ ይላል ነብይ እግዚአብሔር ዳዊት። አቤቱ ንጹህ ልብ ፍጠርልኝ፣ አዲስ መንፈስ በከርሴ በሆዴ አድርግልኝ። የቀና መንፈስ እሱን አድስልኝ፣ ከፊት አትጣልኝ። መንፈስ ቅዱስን ከሌላ ያታወጣ ሲን ይፍሳው አድኖ ተከ አድኑን ደስታ አንስተኛል የእግዚአብሔር ደስታ ክርስቲያኖች ዘላለማዊ፣ የማያልቅ፣ የማይደርቅ፣ የማይጠወልግ የእግዚአብሔር ደስታ ነው። ከመማሮሙ ለኃጥኣን ፍኖተከ ለኃጥኣን መንገድህን አስተምራቸው ዘንድ ወረሲዓን ይትመየጡ ኀቤከ ረሲዓን፣ ኃጢአተኞች፣ በደለኞች፣ ምንም የማያውቁት እምነት የሌላቸው ወደ አንተ ይመለሱን ዘንድ እግዚአብሔር ሆይ የመድኃኒቴ አምላክ ከደም አድነኝ፣ ከመከራ ሰውረኝ እያለ መባውን ቁርባኑን ለእግዚአብሔር ማስገባት አስፈላጊ እንደሆነ በመዝሙረ ዳዊት መዝሙር አምሳ ላይ ተናግሯል። እኔና እናንተ ዛሬ የሁሉ የተዘረዘረው እኔና እናንተንም ያገናኛል። እኔ እኔም እናንተንም ይነካል። ለእኔም ለእናንተም ነው የተጻፈው። የተጻፈውን በአግባቡ እንድንፈጽም ንስሐ ገብተን ስጋ ወደሙን ተቀብለን የእግዚአብሔርን መንግሥት እንድንወርስ ርስቱን እንድንወርስ አምላካችን መድኃኒታችን እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።